ባንቴኑ እንግዲህ ዳዊትን እንዲገናኙ ቀጥሮት ሲደውልለት ፊትለፊት እያየሁ ነው ከመኪናው ወርደህና ይለዋል። ዳዊትም ንግግራችን እኮ እንደዚህ አይደለም ሂሎ ሲለው ስልኩን ይዘጋበታል። ከዛ ባንቴኑ እንደቆመ ከኋላው ሞገስ መጥቶ አንቆ ይጥለዋል። ከዛ ዳዊት መኪናውን አስነስቶ ይመለሳል። ባንቴኑ ገድየዋል ብሎ ሞገስ እንግዲህ ወደ ሮዛ ጋ ስልክ ይደውላል። ስልክ ደውሎ ባንቴኑን ገድየዋለሁ ስለዚህ የድል ሽን ጽዋ መጎናጨት ትችላለሽ ብሎ ስልኩን ይዘጋል። እሮዛም እንግዲህ አብሮ አደጌ እንግዲህ ምንም ማድረግ አንችልም፣ ስለዚህ እንድትሞት ባልፈልግም፣ ይህ ለስኬቴ የድል ጽዋ ነው ብላ እንግዲህ ወይኑን አዘጋጅታ ምግቡን አዘጋጅታ ፋ ብትነጋ ዳዊትን ትጠብቋለች። ዳዊትም ቆይ ምንድነው ይሄ? ሰላም ሰላም ብያለሁ ውድ ቤተሰብ፣ እንዴት ናችሁ? ደህና ደና ናችሁ ወይ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በየላችሁበት የዓለም ዙሪያ እንደዚህ አቆጣጠራችሁ ሰላም ነኝ፣ ሰላምቴ ይድረሳችሁ። ዛሬም እንደተለመደው ትንሿን ሙሽራ ቀጣይን ክፍል እላችሁ መጥቻለው መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ፣ ነባሮች ደግሞ ቪዲዮን በላይክ ጀምሩ። በጣም አስተማሪና ደባን አንጠልጣይ የሆነው ትንሿን ሙሽራ ቀጣይ ክፍል ነው ዛሬ የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል እንግዲህ ባንቴኑ የሮዛን ሚስጥር እያንዳንዱን ነገር ሊነግረው ወስኖ ለዳዊት ይደውልና ይነግረዋል። ዳዊትም እንግዲህ በተቀጣጠሩት መሰረት ቦታው ላይ ይደርሳል። እቦታው ላይ ሲደርስ ባንቴኑን ሊየው ስላልቻለ ስልክ ይደውላል። እያሾፍክብኝ ነው የት ነህ ሲለው እኔ ፊት ለፊት እያየሁህ ነው፣ ሰው አስከትላለሁ ብትል ሚስጥሩንም እኔንም እስከ መጨረሻው አታገኘኝም ስለዚህ ከመኪና ወርደህና ይለዋል። ንግግራችን እኮ እንደዚህ አይደለም ቢለውም ሊሰማው አልቻለም። ባንቴኑ እደብ ላይ ስልኩን ይዘጋበታል። እንደዛ እያለ ያወራ እንግዲህ ከኋላው ሌላኛው ጠላት ሞገስ ይመጣና ባንቴኑን በገመድ አንቆ ይጥለዋል። ሞገስም የሞተ መስሎት ባንቴኑን ጥሎት ይሄዳል። እንግዲህ ስልክ አላነሳ ሲለው ዳዊት ወደ ቤቱ ይመለሳል። ሞገስ በዛን ሰዓት እንግዲህ ገድየዋለሁ ብሎ ስላሰበ ወደ ሮዛ ጋር ይደውላል። ሮዛ ጋርም ደውሎ ባንቴኑ እስከ ወዲያኛው አሸልቧል፣ ስለዚህ የድል ጽዋሽን መጎናጨት ትችያለሽ፣ ሌላው ልዕልቷን በደንብ አሰማምጫት ብሎ ስልኩን ይዘጋል። ከዛ እንግዲህ አለቃው ጋር ይደውልና አሁን ከምንጊዜውን በላይ ነገሮች መፍጠን አለባቸው እና ማለት ለምንድን ነው እንደዚህ የሚሆነው ሲለው በእጄ የሰው ሕይወት ጠፍቷል። ስለዚህ ይሄ እኮ የዘወትር ተግባር ነው፣ አይገባም እንዲህ አንድ ጥግ ላይ አንድ ወጣት ወድቀው ወይ ደግሞ ሞት አገኙ ማለት ፖሊሶች ዝም ብለው የሚቀመጡ መሰለህ? እንዲያለቃ ሲለው አቶ ጎበናም እንግዲህ አታስብ፣ እነሱን በገንዘብ አፋቸውን እናዘጋዋለን። ስለዚህ እንዴት እያደረግ ነው እሱ ጥሩ መስመር እየያዘ ነው። ካለዛ ፕላንፒን መጠቀም እንችላለን። ለምንድን ነው ማለት ምን ማለት ነው ፕላን ፒ ያንተ ፕላን ፒ ምን ማለት ነው ሲለው፣ እሱም ካለዛ የሞተው ሞቶ የዳነው ድኖ ብለህኝ ነበር እኮ አለቃ ረሳሆን? እንዴ እቤቱ ድረስን ገብቼ ቢሆን ሉሊትን ማውጣት ነው ሲለው፣ እሱን እንግዲህ የምናየው ይሆናል። ለማንኛቸውም እንዳልኩ ነው ብሎት ስልኩን ይዘጋል። ሮዛ እንግዲህ ባንቴኑ ሞቷል ስለተባለች ወይኗን አዘጋጅታ፣ ምግቧን አዘጋጅታ ዴቭን ፋብትን ብትንብላ ትጠብቋለች። ዴቭ ሲመጣ ምንድን ነው ይሄ ብሎች ጠይቃት እንዲ እኔ እናንተ እኮ በጣም የምንዋደድ ሁለት ሆነን ግን አንድ አካል እያለች ብትዘባብቀውም ዴቭ ግን ሊመሰጥ አልቻለም። ይህ አሁን አስፈላጊ አይደለም። እንዲህ አሁን ከኔ የደበቅሽው ነገር ምንድን ነው ብሎች ሲጠይቃል፣ ቆይ ምንድን ነው የምትለኝ? ይሄ ሁሉ ጊዜ ሳትጠይቀኝ ዛሬ እንዴት ምሽቴ ና ያበላሸው ብላ ልታለቃቅስ ብትሞክር፣ በለቅሶሽ እውነታው ልትሸፉኝ ነው? አትችኝ እንዴት። ቆይ የት ሄደ ነበር ባንቴኑ ሲላት በጣም ትደነግጣለች። ባንቴኑ ምን ባንቴኑ? ቆይ ከአንድ ሁለቴ የግድያ ሙክራ አርጎብሃል። ስለዚህ እንዴት ደፍረ እሱን ልታገኘ ትችላለህ? ባለፈው ሽጉጥ ተኮሰብህ። ሁለተኛ ጊዜ ደግሞ በጩቤ ሊወጋህ ነበረ። ስለዚህ በፍጹም ባንቴኑ ልታገኝ እንደማትሄድ እርግጠኛ ነኝ ስትለው ባንቴኑ አላገኘሁትም፣ ግን ልብሽን ለማዳመጥ ነበረ አግኝቸዋለው ያልኩሽ ሲላት እንዳላገኝኸው እርግጠኛ ነኝ ስትለው ቆይ እንዴት ማለቴ እንደዛ የግድያ ሙከራ አድርጎብህ ድጋሚ ወጥመድ ውስጥ ሊያስገባ ስለሚችል ፈርቼና ሰግቼ ነው ትለዋለች ማለት ነው። ከዛ እንግዲህ እንደዛ እያለችው ሀሳቡን ልታስቀይር ትሞክራለች። እኛ ኮ ገና ረጅም ጊዜ ብዙ ጊዜ አብረን የምንኖር በጣም የምንዋደር ሰዎች ነን። የራሳችን ጊዜ ኮ ከተውን ቆየን፣ የራሳችን ጊዜ አንዳንድ ያስፈልገናል ስትለው እሱም ወይኑም ብድግ አርጎ ደፍቶ፣ ይህ አሁን አስፈላጊ አይደለም ብሎ ወደ መኝታ ቤት ይገባል። እሷም እንግዲህ እንደምንም ብላ ታስተባብልና ሀሳቡን ታስቀይረዋለች። በዛን ሰዓት እንግዲህ ሉሊት በሳሎን እያስተካከለች አቶ ጎበና ስልኳ ላይ ይደውላል። እሱም የእኔ ልጅ አደግሽልኝ አይደል? እኔ እኮ ገና ልጅ ሆነሽ ነው ጥዬሽ የሄድኩት ደህና ነሽ? ይቅርታ ማን ልበል? አላወኳችሁም ካልተናገራችሁ ስልኩን ልዘጋው ነው ስትል፣ እኔ ስሜን መናገር ባልደፍርም እኔ አቶ ጎበና ነኝ ሲላት፣ ስልኩን በድንጋጤ ተዘጋውና ትቆማለች። ምንድን ነው ቆይ ብላ ሮዝ አይ ምንም ብላ ስትመለስ፣ ሉሊት እንደሱ ደንግጠሽ ምንም ትኛለሽ፣ እንደ ምን ሆነሻል? ምን ተፈጥሮ ነው? ያባዬ ጓደኛ አቶ ጎበና ነው ስልኩ ላይ ደወለው ስትላት፣ ታዲያ እሱ እኮ ብዙ ጊዜ ተማጥኗል። ቢያንስ የምታስብበት ጊዜ ይሰጥሽ ብለን እንጂ በጣም ብዙ ጊዜ ተማጥኗል። ታዲያ የሱ ሀብት፣ የሱ ገንዘብ የኔን አባት የተሰበረ ልብ ይጠግንልኛል እንዴ? ትላታለች። እሱ ቆይ እስኪ አንድ ጥያቄ ልጠይቅሽ፣ ዴቭ ላንቺ ምንሽ ነው? በጣም የምወደው የምመካበት ወንድሜ ትላታለች። ከዛ እሱ ቢበድልሽ እሱ እንደዚህ አይነት በፍጹም አያደርግም። ቢበድልሽ እኮ ነው ያልኩት፣ አደረገው አላልኩም ይቅርታ ታደርግለታለች ወይስ አታደርግለትም? ስትላት እሱ ለነዛ ላደረጋቸው መልካም ጊዜ ስል ይቅርታ አደርግለታለሁ ስላታለች። አቶ ጎበናም እኮ የዛኔ እየበደላችሁትን በደል ሁሉ የበደላችሁን ሁሉ ሊክሳችሁ ካጠገባችሁ እንዲሁም ደግሞ የሀብቱን ግማሽ ሁሉ ሊሰጣችሁ ተዘጋጅቷል። ስለዚህ ታዲያ ለምንድን ነው ይቅርታ ማታደርግለት? እሱ የመላ ቤተሰቦችን ልብ ነው የሰበረው። እኔም እንደ ልጆች ተጫዋች እንዳላደርግ የልጅነትን ጣዕም አላውቅም። ስለዚህ በጭራሽ ይሄ አይሆንም ትላታለች ሉሊት፣ አስቢበት ቤተሰቦች ቢያንስ የእሱን ገንዘብ አትፈልጊ፣ ከቤተሰቦች የፈለግ የወሰደበሽን ገንዘብ አስመልሽ ትላታለች። እሷም በጣም ትጨነቃለች። ሉሊት ለዲ በትነግረው ብትሞክር ግን ከዛ እሱ ለእሱ እንዳትነግረው በኋላ ሁሉን ነገር ካስተካከለች በኋላ ሰርፕራይዝ እንድታደርገው ጠይቃታለች።